ሁለቱ በመንገድ ላይ የነበሩ የመኪና ረዳቶች ሲሆኑ አንደኛው ደግሞ የጫማ ተራጊ ወይም ሊስትሮ ባለሙያ የሶስት ሰዎች ህይወት ማለፉ ተገለጸ። ዛሬ በወላይታ ሶዶ ከተማ ውስጥ ባጋጠመው ከባድ የትራፊክ አደጋ የሶስት ሰዎች ህይወት ሲያልፍ፣ ሌሎች ሶስት ሰዎች ደግሞ ከባድ የአካል ጉዳት እንደደረሰባቸው ተነግሯል። ከቆሰሉት መካከል የአንደኛው ሁኔታ እጅግ አስጊ እንደሆነም ታውቋል። የሶዶ ከተማ ፖሊስ ዋና አዛዥ ምክትል ኮማንደር ሀብታሙ አሰፋ ለሚዲያ እንደገለጹት አደጋው የደረሰው አንድ የፍሳሽ ማስወገጃ ተሽከርካሪ ባደረሰው ግጭት ነው። ህይወታቸውን ያጡት ሶስቱም ወንዶች ሲሆኑ ሁለቱ በመንገድ ላይ የነበሩ የመኪና ረዳቶች ሲሆኑ፣ አንደኛው ደግሞ የጫማ ጠራጊ ወይም ሊስትሮ ባለሙያ እንደሆነ ተገልጿል። ጉዳት የደረሰባቸው ሰዎች ወዲያውኑ ወደ ሶዶ ክርስቲያን ሆስፒታል ና ኦቶና ማስተማሪያ ሆስፒታል ተወስዶ ሕክምና እየተደረገላቸው ነው። የአደጋው መንስኤ በጉዞ ላይ የነበረው የፍሳሽ ማስወገጃ ተሽከርካሪ ፍሬን ባለመስራቱ ምክንያት ያጋጠመ የቴክኒክ ችግር እንደመሆነም ምክትል ኮማንደር አብታሙ አሰፋ አስረድቷል። ተሽከርካሪው ፍሬን በመሳት ስድስት ሌሎች ተሽከርካሪዎችን በመግጨት ከፍተኛ የንብረት ውድመት ማድረሱም ተመላክቷል። እዚህ አሳዛኝ ክስተት የተጎዱ ቤተሰቦችና ወገኖቻቸው መጽናናትን እንመኛለን። ከሚዲያችን ሚኪታቦር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።